ተስፋ ተስፋ መቁረጥ የግጥሙ ርዕስ ነው። ለወደፊት የምትጨነቅ ከሆነ ስለ ትላንትና ሕይወት ትርጉም አይኖረውምና ሐሳብ በግልጽ ስሜትን ከሕይወት የሚጠበቅ ምቾትን አፍቅሮ ተፈቅሮ መኖርን ሰላም፣ ደስታ፣ ሕይወትን ሐሳብ በስሜት መግለጽን ተስፋ ሳይቆርጡ መኖርን የሕይወት ውጣ ውረድን በጥበብ ጎዳና እውቀትን፣ በእውቀት በትምህርት ስኬትን፣ ዲንህን አጥብቀህ ሶላትን በርትተህ ተዋጋ ሽንፈትን፣ ለኑሮ አትስነፍ ወቅ ራስህን በዱዓ ጠብቅ። ችግር መከራ ቢኖርም፣ ሐዘን ትካዜ ቢሰማም፣ ለኑሮ መውጫ መሰላል ተስፋ ሳትቆርጥ በትግል ጭንቀት የሚሉት በሽታ አይሁን ያንተ ትዝታ ተስፋን አታመንምን ኢማን ይኑርህ ዲንህን አትርሳ ቁርአን መመሪያህ ተስፋ ባለመቁረጥ ጭንቀትን ትተህ የዚህ ዓለም ጣጣ ሳያስጨንቅህ ቸሩ ፈጣሪያችን ለሚለግስህ የምን ተስፋ መቁረጥ ለዱንያ ብለህ አላህ በችሎታው ለሚለግስህ ዥንግርጉር ለሆነች ለዚህች አዱኛ በሐሳብ ሰመመን እንቅልፍ ሳንተኛ፣ ችግር ሲደራረብ መከራ ክፉኛ በትዕግሥት እለፈው ሁነህ ኢማንኛ። አታማር ተስፋ በመቁረጥ አላህ እኮ ነው የሚሰጥ፣ ዛሬ ጭልጥ ብላ ትሄዳለችና ዞረህ ለማየትም አልፈ አልፈሃታልና ለነገ ተዘጋጅ ብልሃት ፍጠርና ኢንሻ አላህ በማለት ዝግጁ ሁንና ችግርን ተቋቋም ኃይልን ጨምርና አላህ ጤና ሰጥቶህ ደስታ ከሌለህ ትንሽ በመታመም ሰብርም ሳይኖርህ ተፈለጥኩ ተቆረጥኩ ብለህ አማረህ ሁሉ የሚሳካው በራስህ መስሎህ ሰጪና ነሺውን አንዱ ፈጣሪያችን አላህን ረስተህ ከአዱኛም ከአኺራም ሳትሆንም ቀርተህ መቶበት ሲገባህ ስንፍናም ይዞህ ልብህን ለሰይጣን ዙፋን አድርገህ ኸይራትን ሳትሠራ ሞት እንዳይቀድመህ ዛሬን ሳትሠራ ለነገ አትመኝ። በምኞት አይደለም ሁሉም የሚገኝ። ልብህን አዩምላው የምኞት ፈረስ በመጨነቅ አይደል የልብ የሚደርስ ወይም ተስፋ መቁረጥ አይደል መድኃኒት መማር ማማረር መጥፎ ነው የሰይጣን ትምህርት ልብን የሚያሸፍት ለባሰ ስህተት ከሁሉ ሳትሆን ወየው ጉድ ማለት ሙስሊም እኮ ተስፋ የሚቆርጥ አይደለም። የነቢዩን ሱና በተግባር ያዋለም በአዱኛ በአኼራ ተደሳች በሁሉም ውስጥህ ባዶ ሆኖ ተስፋ ከቆረጥክ፣ መጥፎና ጥሩውን ብሎም ካላወቅክ፣ ባለህም አእምሮ ካላመዛዘንክ፣ መሻሻል የሌለ ኑሮ ከምትኖር፣ ስንፍናን አስወግድ። ስማ የሰው ምክር፣ አታማር፣ ተስፋ አትቁረጥ። አላህ እኮ ነው የሚሰጥ። ወሰላም አሌይኩም ወረሕመቱላሂ ወበረካቱ።